ውድ የያቲዩብ ተመልካቾቻችን የሶፋ ዋጋ ጠይቁልን ብላችሁን ነበረ። በዚህ መሰረት ወንድማችን የሶፋ ዋጋ ይነግራችኋል ማለት ነው። ስለዚህ ከዚህኛው ሶፋን ጀምር፣ አስራ አምስት ሺ ብር ይሄ ፊት ለፊት የምናየው ማለት ነው። እሺ በዚህ ሳይድ ያለው ይሄኛው ቀይ ከለር ያለው ቀይ ከለር 13000 ብር 13000 ብር ይሄኛው እዚህ ጋር የምናየው 13000 እሺ

የእኛውስ እ አስራ ሦስት ሺህ ስለዚህ ከአስራ ሦስት ሺህ ብር እስከ አስራ ስድስት ሺህ ብር ማግኘት ይችላሉ ማለት ነው በጣም